ወይ ጉድ ቤተሰብ ማለት ነው። ዛሬ ደግሞ ከባድ መልእክት ብሩክ እያስተላለፈውን ልንገራችሁ ለሃይሜ ማለት ነው። አጥብቆ መጠየቅ ከመሰለሽ እናቱ ይቀራታል እንጂ አላነሳም ዳግም ፍቅር በበዛበት በሞላበት ከተማ ካንቺ ማጣውን ሁሉ ይፈለጋል ከሌላ አዎ ቴዩ ቴዩ፣ ካልፈለግሽ ቴዩ አዎ ቴዩ የየ ቴዩ ወይኔ ካልፈለግሽ ቴዩ ኦኬ ፍቅርን ተዩ አዎ ተዩ በይበይ ተዩ አስበሽ ከሆነ ምመለስ አስበሽ ከሆነ ምመለስልሽ። እንደ ሌላ አንዴ ከቆረጥኩኝ እኔ አላይም ወደ ኋላ። ያንቺ ፍቅር ቢቀር ለእኔ ለውጥ አያመጣ ኩራትሽ ሁሉ አልፎ አለው በፈገግታ አዎ ተዩ ሌላ አስ ሌላ አንዴ ከቆረጥኩኝ አላይም ወደኋላ ኋላ አንቺ ፍቅር የአንቺ ፍቅር ቢቀር ለእኔ ለውጥ አያመጣ ኩራትሽን ሁሉ አልፏለሁ በፈገግታ። ሌላ አስለምደሽኝ አታገኝም ከኔ መስሎሽም ከሆነ በደንብ ይግባሽ ውዴ። መጠየቅ አንዴ ነው አለምንም እኔ ፍቅር ካልተመቸሽ ፍቅር ካልተመቸሽ ባንቺ አይጠፋም ስሜ። አውቴዋ አውቴዋ ነው የሚለው ማለት ነው፣ የሆነን ለመናገር የዛሬ ዘፈን ማለት ነው። እኔ እንጃ መልእክት አለው በጣም መልእክት አለው ማለት ነው እና ገባችሁ። እኔ እንጃ እኔ ለማብራራት አይጠበቅብኝም። ዘፈኑ የምታቁ ከሆነ አዳምጡት። እና ምን ማለት ፈልገው እንደሆነ አላቅም፣ ቡሩከ ማለት ነው ግን ከእሷ ያጣውን ሁሉ ከሌላ እንደሚያገኘ ነው መልእክቱ፣ ማለት ነው አጠቃላይ ነገር። ግን በዚህ ልክ ደግሞ ባትሆኑ በጣም ደስ ይለኛል፣ የሆነን ለመናገር ማለት ነው። ባትነቋቋሩ፣ መነቋቋር ማለት ነው ይሄ ሃይሚም፣ በራስሽ ቲክቶክ መምጣት እንደዚህ፣ በዘፈን ብሩኬም ደግሞ እንደዚያ ባትመጡ በጣም ጥሩ ነው ብዬ ነው ማስበው፣ የሆነን ለመናገር በዚህ ልክ መነቋቀር ጥሩ አይደለም፣ ለራሳችሁም፣ ለወደፊትም ጥሩ አይደለም ማለት እሺ። እኛን ተውት፣ እኛን አታክብሩ ተውት። ግን ለራሳችሁ ጥሩ አይደለም። ምክንያቱም ሰው ሲለያይ በጥሩ ነገር ይለያያል እንጂ እየተነቋቆረ በዘፈንን በቅኔ ምናምን ጥሩ አይደለም ለእናንተም ጥሩ አይደለም ማለት ነው። እና ብቻ አላውቅም እኔ የሆነ ልም ነገር ዘፈኑን ስሰማ ማለት ነው ይሄ ዘፈንማ በደንብ እንትን ማለት አለብኝ ማወቅ አለብኝ፣ ምንድን ነው የሚለው ብዬ በደንብ ነው ገብቼ እንትን አልኩት ማለት ነው። እና አንድ ነገር እኔ ስሰማው ማለት ነው በደንብ ስለዛኛው ዘፈን መልእክት ማወቅ ፈልጋለሁ። እና መልእክቱ በጣም ከባድ ነው፣ ነገር ግን በዚህ ልክ ደግሞ ጥሩ አይደለም ብሩኬ ማለት ነው። እና ፍቅር ከሆነ ፍቅረኛሞች እንደሆናችሁ ለኛ አልገለጻችሁም፣ ግን አሁን ነው እንግዲህ። ዘፈኑ ላይ ግን ስለ ፍቅር ግለጽነት አለው እና ብቻ የኔ ቤተሰብ የሆነ ለመናገር ምን እንደመላል አቅም ስለ ሀይምና ስለ ብሩኬ ማለት ነው። ሰላማችሁ ይብዛልኝ። ባይ ባይ። እወዳችኋለሁ። እናንተም እንግዲህ የተሰማችውን ጻፉ። ባይ።